አለህ ሰላም ነብያዎች ንግግራቸውን እንዴት እንደሚጣፍጥ ራሱ አምላክ ሲገልጽልህ በዚህ ላይ አንድ ተራ ሰዎች ምናምን ተነስተው የጻፉት እንዳይመስል አምላክ ራሱ ሲገልጸው ቃላቸውን። እንዴት ያማረና የተዋበ ንግግር ሲናገሩ ነበር። አምላክን ህጄት ገጠምኩት አሸነፍኩት ምናምን አይደለም። ለአምላክ ምን ያክል ፍራቻ እንዳላቸው? አምላክን እንዴት እንደሚያናገሩ? ራሱ ያይፈጠራቸው አምላካቸው ቃላቸውን ሲገልጸው ጊዜ እንዴት ያማረና የተዋበ ነው። ወጃኡ ዐላ ቀሚሲሂ ቢደም ከዚብ ቃለ በል ሰወለት ለኩም አንፉሰኩም አምራ!

ሁሴን አንድ ግራ ገባይ ሰው አለ። በጣም ታቅሜ በላይ የሆነብኝ ማለት ነው። ከእስልምና ወደ ቅንጥነት የሄደ ማለት ነው። ቁርአን አውቃለሁ የሚለው አያውቅም ሳይሆን፣ ልጅቱ በጣም የማያውቅ አመለካከት ነው ያለው። በጣም ግራ ገብቶኛል። ፈልጌ ነበር ስልክን ፈልጌ

በጣም ይመረጥልኛል፣ ጆን ላይ በጣም ይመረጥልኛል። መቼ ላገናኝህ ታዲያ? እሺ ሐሙስ ወይስ አርብ? እኔ ከዚህ ከወረዱ ወይ ትሄድ ይሻላል። ኔትዎርክ እዚህ ደካማ ነው። ምናልባት እሮብ እሄዳለሁ። ከነገ ወዲያ በቃ ሐሙስ ላይ ምናምን ይቻላል። ላይ ላይ ይዘው ነው ከነገ ወዲያ ከነገ ወዲያ እሺ ወንድምህ፣ አለም በቃ መልስልኝ። እኔ በውስጥም ተከስ ጽፌ የለ ነበር አልመለስክልኝም። ምን አለው፣ አገናኘሃለሁ። በደንብ አድርገህ ታናግረዋለህ አንተ። እሺ። ነብያችን ሰለላሁ ዐለይሂ ወሰለም ሀብታምም ነበሩ ድሀም ነበሩ። ንጉሥም ሆነዋል፣ መርተዋል፣ ተመርተዋል፣ ድሀም ሆነዋል፣ ሀብታምም ሁሉን ህይወትን አሳልፈዋል። ነብያችን ሰለላሁ ዐለይሂ ወሰለም ደሃም ሆናቸው ነው። እሺ

ልክ እንዲሁ ደግሞ ከበታቻው ወንዞች የሚፈሱባትን ገነት ከዛልክ ህንጻንም እንዲሁ ሰጣለሁ። እናላችሁ ህንጻ የሚለው ስሙ ሳይታወቅ እና ነቢያችን ሰለላሁ ዐለይሂ ወሰለም ግን ምድራዊ ህይወትን አልፈለጉ። ነቢያቶች ምድራዊ ህይወትን የሚፈልጉ አይደሉም። ነቢያቶች ስለቀጣዩ ዓለም ነው፣ ሁሉ ፍቅራቸው ያ ነው። ድህነት ነውር መስሎ ከታየ ሉቃስ ወንጌል ምዕራፍ ስምንት ከቁጥር ሶስት ላይ አንብበው ኢየሱስ ክርስቶስን ገንዘብ ወጭ ሲያደርጉለት የነበሩ ሴቶች ናቸው። ከሴቶች ኪስ ይበላ ነበር ይላል መጽሐፍ። ወጭ ምናምን የሚለቁበት ሴቶች ነበሩ። ሴቶች ምናምን ጠቅሰዋል። ሌሎችም ሴቶች እያለ ይናገራል። ያ ነው ውሸታም እያለ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አይደለምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱሳችሁ ነው ከራሴ አይደለም። የነገርኩህ ምዕራፍ ቁጥር ላይ ሄደህ ያው፣ ኢየሱስ ክርስቶስ በሴቶች ፍራንክ ነበር የሚኖረው መጽሐፍ ቅዱስ ይናገራል። በገንዘባቸው የሚያገለግሉት ነበር ብሎ እነ መግደላዊት ማርያም ምናምን እንዳለ ይጠቅሳቸዋል። በእነዚህ ገንዘብ ይኖር ነበር። እኛ ይሄ ነውር እያልን አይደለም። እናንተ ግን መታቸው። አንድ ነብይ የነብይነቱ ማረጋገጫ ሚዛን ምን እንደሆነ አታውቁም። ደሀ መሆናቸው የነብይነታቸውን ነብይነት የሚያስተቻ አይደለም። ይሄ አንድ ነብይ ነብይ የሚሆነው ምን ምን መስፈርት ሲያሟላ ነው የሚለውም ቢያንስ መጽሐፋችሁ ላይ ያንብቡት። ገብታችኋል አይደል? ያ ነው እንጂ ደሀ ሆነ ላ ነብይ አይደለም፣ ታመመ ስለዚህ ነብይ አይደለም ተራበ ስለዚህ ነው ብዬ አይደለም። ኢንተርኔት አሉቃስ ስንት አንድ ላውጣላችሁ። ሉካስ ወንጌል ምዕራፍ ስምንት ቁጥር ሶስት ላይ ይመስለኛል አንድ እና ላውጣላችሁ ላረጋግጠላችሁ እና አዎ እራሱ ነው? አልሰሰትኩ ኑ፣ ተመልከቱ ያው ሉቃስ ወንጌል ምዕራፍ 8 ቁጥር 3 የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስና ደግሞም ሌሎች ብዙዎች ነበሩ። እነዚህ በግል ንብረታቸው የሚያገለግሉት ነበሩ ይላል። በሌላኛ ትርጓሜ ላይ በገንዘባቸው ያገለግሉት ነበር እ ያው እነዚህ ጋር ተመልከቱ? የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። በገንዘባቸው ወጪ የሚያደርጉለት ሴቶች ነበሩ። ኢየሱስ ክርስቶስ ሌላም ስራም አለ፣ ከፈለጋቸው እሰጣቸዋለሁ። ኢየሱስ ክርስቶስ የግል ስራ አለው፣ ይሰራ ነበር፣ አናጺ ነበር። ሂደህ ቤት ስራ አለኝ፣ እንትን ስራ አለኝ፣ ምናምን ማሰራት ትችል ነበር። እንደኔ እንዳንተ የራሱን የግል ህይወት የሚኖር አካል ነበር። አናጺ እንደነበር ላሳያችሁ፣ ስራው አናጺ ነበር። ይህ ነውር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፍየል ጠብቅ ነበር ብለው የተናገሩትን ያነሱና ፍየል ጠባቂ ነበር ሰውዋት እና ምን ይሁን ስራ እኮ ኢየሱስ ክርስቶስ አምላክ ነው ብለህ የምታስበው ስራ ሲሰራ ምንም አይጎረበጣቸውም። ሰው ናቸው አምላክ አይደሉም እያለን እኛ ስራ እንዴት ይሰራ ተብሎ አይተችም ታ ያል ሲቀጥል ሁሉም ነብያት ፍየል ልጠብቅ ነበር ተብሏል። ለማንኛውም ኢየሱስ ክርስቶስ የራሱ የግል ስራ እንዳለውና አናጺ እንደነበር ላሳያችሁ። እሺ እሺ፣ ምን ሆነክ ነህ? አይነን አሞ አሰለላህ